አሰላሙ አሌይኩም ወራህመቱላህ ወበረካቱህ ውዶቼ እንዴት ናቸው? ከኔ ጋር ሁሉ ሰላም ነው፣ አልሐምዱሊላህ ዛሬ እንግዲህ ይዤላሽ የመጣሁት እህታችን ሀሊማ አስራ አንድ አመት በስደት የተንከራተተች ዛሬን ተቸግሬ ነገ የተሻለ ህይወት ይኖረኛል እያለች ደፋ ቀና እያለች አንድ ፍቅረኛ ነኝ ወደፊት ተዳሬ ተሆን ያለሽ እያለ ህይወቷን በሙሉ ያበላሸባት ሰውዬ እንግዲህ በወንድማችን በልዑል በኩል እጅ ላይ ገብቷል ማለት ነው። ስብሃን አላ በጣም የሚገርም ነው ማለት ነው። በጣም ነው ያሳዘነችኝ። ከምንም በላይ ነው ያሳዘነችኝ። እኔ ራሴ የራሴ ራሴ ላይ እየደረሰ የደረሰ መሰለኝ ማለት ነው። እና እንግዲህ ይህ ሰውዬ ያው እንደዚህ አድርጎ ሴቶችን ወደ አረብ ሀገር ይልካል። ወደ አረብ አገር ትልክ ደሞ በዚህ በምናምን ቴ በጥንቁልና ምናምን እያለ እያስጠነቆለ ሴቶችን እየወሰደ ነገ እወድሻለሁ፣ ያገባሻለሁ እያለ ከዛ ከሀዴሽ በላይ ያንደር ደሞ ስትልክለታለይ ያንደር ደመወዙን ደሞ ለ ለጠንቋይ ቤት እየሰጠ ማለት ነው ያላትን ገንዘብ ጨረሳ ሙጥጥ አድርጋ እንድትልክለት ለዘመዶቿ ታትን ለራሷ ታትን ለሱ ብቻ እንዲገባለት አስደርጎ እንግዲህ አስራ አንድ አመት ሙሉ ትሰራ፣ ትለፋ ከርማ እሷን በተስፋ የሆነ ቤት ያሳያታል። ይሄኛ ቤት ነው ማረፊያችን ነው ትትመጪ እያለ እንደዚህ እየሰራሁ ነው እያለ እሷን በተስፋ እየሞላ ለራሱ ግን እዚህ ማንም ሴት ጋር ከዚህ ተመጠጥ ቤት ተጫቤት ምናምን እያለ ለራሱ እዚህ ይዝናናል ማለት ነው በማን ብር በእሷ ብር ማለት ነው በጣም ነው ያሳዘነችኝ እኝህት ሀሊማ ማለት ነው እንግዲህ እስከ አሰላ ድረስ እየሄደ አሰላ እየሄደ እያስጠነቆለ ከዛ እሱንም ሰውዬ በጣም እንደሚያከብረው እንትን ብሏል ተሱ የሚፈልጉት ብቻ ናቸው ወደ እሱ የሚሄዱት እንጂ እሱና እኔ ቃል ተገባብተናል እያለ ነው አባብዬ ይሏቸዋል ማለት ነው። እነዚህን አባብዬ የሚባሉትን እንደ አላህ ከምድር ገልጥ ምን አለበት ቢያጠፋለ እንዴ። እኛ እንደዚህ ሆነን እየተንገላታን፣ ልባችን እየተንሸራተተ ቢያመን፣ ሐኪም ቤት መግባት አንችል አንሄድ፣ ቢደክመን አናርፍ፣ እንደዚህ እየሆነ እየሰራን ለማንም መጫወቻው ላይ ራላን ቢፈሩ ጥሩ ነበረ። እኔ ምን እንደው ታስ ጠንቋው ጠንቋው እንደው እንዴት ቻለለት? እንዴት ልቡ ደነደነለት? እሱ ልጅ የለውም እናት እህት ምናምን የለውም። እኔ ግርም ነው የሚለኝ ማለት ነው። ሀቂቃ ማለት ነው። እኔ ራሱ ስለሰማሁት ወሬውን ማለት ነው። ወላሂ ልቤ ተንሸራቷል። ወሬውን ብቻ ስለሰማሁት እኔ ላይ የደረሰ ነው መሰለኝ። ቢስሚላህ ይቺ የታችን እንግዲህ ያው አውቅ አይደለም። ግን አውቀው የሚሰጡ አለው አውቀው የሚሰጡትን አይመለከተኝም። በነገራችን ላይ ያሳዘነች ግን ይች ናት። ያሳዘነች ለምን በማታውቀው ነገር ተደርጎባት ነው። እንግዲህ ይህ ሰው እያስደረገባት ምንም አይታወቀኝ አለች። ምንም ነገር አይታወቀኝም። አሁን ግን ምንም ነገር የለኝም። እንደውም የሆነ ቤት እየሰራው ነው እያለ እያሳየኝ፣ ከዛ ይሄ ቤት እስከሚያልቅ ድረስ እዛው ሁኔታ እንጪ፣ ከዛ ደግሞ እንትን በይ አሁን ቤቱን ተጨረሰን መኪና መግዣ ነው ይቀረን፣ መኪና ሽንግስት ውስጥ ትመጫለሽ ጠንክሬ ስሪ እዛው ይለኛል አለች። ለቤተሰቦች አንድ ነገር አርግ አላቅም አለች። ይሄን አላመታ አስራ አንድ አመት ትኖር ማለት ነው እንግዲህ ማን ላይ የተቸግራት ዙራ ዙራ ማን ላይ ወደቀኝ፣ ለቤተሰቦች ዘንድ ወደቀች አለች ማለት ነው ገባችሁ። እንደው ሴት ልጅ አንዳንድ ጊዜ ወላሂ ላዚም እንደው ሴቶችን እንደዚህ አይነት ጥቃት እየደረሰብን ነው ማለት ነው። ብቻ እኔ እንጃ ምን እንደምላላቅ አቂቃ አላህ ልቦና ይስጠነኛል። ወይም እውቀት እና ውዱ ሲየሆን ብለው የሴትን ብር ለመብላት የተዘጋጁ ሰዎች አሉ። እባካቸው ተጠንቀቁ። የምትጠነቀቁት ከእንደዚህ ያለ መዲያሪት ነገር አይደለም። ነገር ግን ሰዎችን አለመቅረብ እነዚህን አሁን ይችልሽ። እንግዲህ ወደ አረብ ሀገር ትትመጣ እሱ ሊልካትል እዛ ነው የተገናኙት ማለት ነው። እዛ ሲገናኙት እንግዲህ ተዋወቁ አግባባት ማለት ነው። ይመንታ መላስ በመንታ መላሱ ከዛ እሷም የዋህነት እንግዲህ፣ የገጠር ልጆች ምንም ማናቅም። የከተማ ልጅ እኮ ብንሆን ትንሽ እንጠረጥረን ነበረ። ግን ይሄ የገጠሮች ማለት ነው። ሁሉም ሰው እንደ ገጠር ይመስለናል። ሁሉም ሰው ደግ ሰው ይመስለናል ማለት ነው። ስለዚህ ተጠጋቸው። ስትጠጋው ደግሞ በረራዋን ትንሽ እንዲዘገይ እያድርጎ እሱ ጋር እንድትቆይ እሱ ጋር እንዲቆይ፣ ክላስ እሱ ጋር ደግሞ የሚፈልገውን አንድ ይጫወትበትና ይጫወትባትና፣ ክላስ ይልካታል። ይች ልጅ እንግዲህ እዛ አብረው አዲስ አበባ ሲቀመጡ ይንከባከባታል። በደንብ ጥሩ ነገር ያሳያታል፣ ጥሩ ፊት፣ ጥሩ ነገር ያሳያታል። አይ የማይከዳኝ ጥሩ ልጅ ነው ብላ እንግዲህ ልቧ ታምናለች ማለት ነው። ከዛ እንግዲህ ተሄደች በኋላ ነገር ይመጣል። የአንደር ደሞ ውስጥ ትልቅ ከዛ ወደ አባብየ ቤት ይዞላት ይሄዳል ማለት ነው። ወደ አባብየ ቤት ይዞ ይሄድና ከዛ ያስተበትብባታል። ያኔ በወር በወር እጇ ላይ አይቀመጥም ገንዘብ ማለት ነው። አለጡ እሱ ዘንድ ይመጣል። ይህንን እንግዲህ ይቺ ልጅ አውቃ ፈቅድ አይደለም አስደርጎባት ነው። ባያስደርግባት እኮ ይህን ሁሉ አመት ትባንን ነበረ ትባንን ነበረ። ምንም እንትን ምን እያረኩ ነው ብላ ትባንን ነበረ። ግን አልባን ነችም፣ ምክንያቱም አስተብትቦባታል ማለት ነው። ስለዚህ አሁን በጣም ነው ያሳዘነችኝ። ያለ እርዳት ማለት ነው። እና ይሄ ሰውዬ እንግዲህ ተናገረ አስተብትብ ያኔ እሷ ዘንድ እንዳታስቀምጥ ከኔ ጋር እንዲቀመጥ ብሩ አርጌ ባታለሁኝ አለ። ወደ አባብዬ ዘንድ ወዳ ሰላ እጃ ሰላ ይሄዳል። ደሞ ከማንም ሆቴል ሆቴል ይሄዳል። ከማንም ሴት ጋር እጃ ይጃጃላል። ከመጠጥ መጠጥ እንትን ያቅን ያሻሽላል ማለት ነው። እሷ እዛ በሰው ቤት በበረሃ እየተቀጠለች ነገ ሌላ ህይወት ይመጣልኛል፣ ዛሬ ታሳለፍኩኝ እያለች ምስኪን ከርታታ ይኔ ከርታታዋ ለፈት ለፈት ለፈት ቀርታ ከላስ አስራ አንድ አመቷን ጨረስ ሀገር ብገባ ምንም ነገር የለም እና ከባድ ነው። ወደ ዘመዶቿ እንኳ ትከድ ብራታ እያሉ እንግዲህ ነሎ ሌሩዳት አላቅም ብቻ ብቻ ግን የሰውዬ ተመልከቱ። እንደዚያ ትልክለት ይሄን ያህል ከርማ የአካውንቱ ላይ የተገኘው ሰላሳ አምስት ሺህ ብር ማለት ነው። ተመልከቱ እንግዲህ ሰላሳ አምስት ሺህ ብር የዚህ ደግሞ እየከፋ ነው፣ ወላሂ እየከፋ ነው። እስቲ ብሩዋን ተቀብሎ እኮ እየሰራበት ቢሆን ሮል ለማቸነፍ ደፋ ቀና ሚል ቢሆን እኮ ምንም ችግር የለም ነበር። ለምን ያንን የሚሰራበትን ቤትም ከሆነ መኪናም ከሆነ የገዛውን። ይሰጣት ነበረ ማለት ነው። ይሄ ግን ማለት ነው ለሆዱና ብቻ ነው በቀ ጫቱን ይቀማል፣ መጠጡን ይጠጣል፣ ሴት ያማርጣል። በቃ ለዚህ ብቻ ነው እንትን የዚህ ደግሞ በጣም ከፋ ያለ ነው። በትናንት በስቲያ ያለቀቋት ቪዲዮ ደግሞ ማለት ነው የእሷ እንደዚህ ብሯ ተቀበለ በላይ መኪና ምናምን ገዝቷል። ራይድ መኪና ገዝቷል። ራይድ መኪና እየሰራ ነው። ከዛ ራይዱ መኪና ከዘት ገዛ በላይ እሱ እንትን አላት። ስልኩን ምናምን አጠፋፋባት ማለት ነው ቦለካ ተሷል። ምንም ነገር እንዳደውሉበት ምነው ፍላጎቱን አግኝቷል ማለት ነው። አላስን አለች እና ይህች ደግሞ ለእነ ልኡል ልጅጉል ካረግና ሄዳ በእነ ልኡል ፊት ያዘችው። ያ ምንድነው አላጠፋባትም ብሯን፣ ምክንያቱም ስራ ላይ ነው የዋለው ማለት ነው። አሁን መኪናውን አሽጠው ሰጧት ማለት ነው። የዚህ ደግሞ የሚከፋው ምንድነው ለሆዱ ብቻ። በቃ አስራ አንድ አመት ሞተ ሀየሉ እንግዲህ እየሰራችውን እየበላ እየጠጣ በቃ የነገ ህይወት የለውም። የዛሬን ብቻ ነው የሚኖረው። ለራሱ ከርሹ ነው ይሞራል። ለሰው ህይወት አያስብም። በቃ እንደዚህ ያለው ደግሞ በጣም አደጋ ነው ሀቂቃ ማለት ነው። እና ምንላችሁ ነው ተጠንቀቁ ባካችሁ። በአንዲቱ ላይ እየደረሰው ለእኛም ምክር ይሆነን ይገባል ማለት ነው። በእሷ ላይ እየደረሰው ለእኛም ምክር ያው እንግዲህ የዚህች እንኳን መቼ ያው አውቃና ፈልግ አይደለም ያው ተደርጎባት ነው ነገር ግን አውቃችሁ የምሰጡ ካላችሁ ባካችሁ ተጠንቀቁ ማለት ነው። ለእንደዚህ ያለው ወንበዴና ጋጠ ወጥ ሰው እየሰጣችሁ ቢያንስ ቢያንስ እንደ ቤተሰቦቻችሁ ይብሉት ማለት ነው። እንደ ምንም አታውቂው ትናንትና ገና መቶ ወደድኩሽ ፈቀድኩሽ ላለ ሰው ብርሽን እምትሰጪው እንደ ቤተሰቦች ያጠፉበኛ ታሽላ ያጥፉት። ቤተሰብ ናቸው፣ ወላጆችሽ ናቸው። ወንድምሽ እህትሽ ቢያጠፉት አይሻልም? ማንም ጋጠ ወጥ መጥቶ ከሚያጠፋው ያንቺን የለፋሽበት

እንደዚህ ከበላን ምናምን ምናምን እያሉ ትሉ ሰማ ነበር፣ ግን እኔ ግን የመጀመሪያ ጊዜ ዛሬ ይህን ሰው አየሁ ማለት ነው። በጆሮዬ በአይኔ ታዬ ማለት ነው። እስከዛሬ ድረስ አላውቅም። በቃ ይህ ወሬ ወሬ ይመስለኛል ይመስለኝ ነበረ እንዲሁ እንደዚህ ግልጥ ያለ እንደወረ ወይኔ፣ ከባድ ነው ወላሂ። እኔ በጣም ነው የከበደኝ እና በጣም ምሽክላ ነው እንደዚህ የምታደርጉ ወንዶችም አለ ልቦና ይስጣችሁ ጉልበት አላችሁ መስራት ትችላላችሁ ሰርታችሁ ብትበሉ ምን ችግር ነበረ ሰርታችሁ ብትበሉ ምንም ችግር የለውም ሰራታችሁ ብሎ እንዲሰሩ ነው ጉልበትና ይህን የሰጣችሁ ፈጣሪ ማለት ነው እና ይሄ ሰውዬ በመጨረሻ ወደ ህግ ትሄዳለ ትሎ ቆጭ በለ ንክንትን በለ ብሩን ከየትማ አንጥቼ ከፍልሃለሁ ወደ ህግ ቦታ ትስወደኝ ከምንም ከምንም ቦታ አንጥቼ ሰጥሃለሁ ችግር የለውም እያለ ነበረ ማለት ነው። ግን እንደው ምን አለበት ወይ የሆነ ነገር ገዝቶበት ቢሆን ጥሩ ነበር፣ ለሱም ለእሷም። እንደው በቃ ለእሷም ለእሷም ጤነኝነት ይባል የሆነ ነገር ገዝቶለት ቢሆን ክስት ወላት ብሆን ጥሩ ነው። ቢያንስ እንደው መኪና፣ ትንሽ ቦታ፣ ቤት እንኳን ባይሆን ትንሽ ቦታ እንኳን ተተገዛላት ተገዛበት ያቺ ትጠቅማታለች ለሷ ማለት ነው። ለምን ያኔ በከፍላትን ባጠግናትን። ግን ትጠቅማታለች እየተወሰነ እንደ ከሀገር መሄጃ መሄጃ ብር ያጣይ ቆንጆ ናት፣ በአሁኑ ባሁን ሰዓት ማለት ነው። ስለዚህ ያቺ ብትገኝ ደግሞ ትንሽ ይሻላል እና አላህ ይድረስልን። ከእንደዚህ ያለው ሰው አላህ ይሰውረን ማለት ነው። ይህ ሁላ ምንድን ነው? ይህን ሁላ ችግር ያመጣብን ሰውን መቅረባችን ነው። ባንቀርበው ብንሸሸው ፊትነ ትጀመር ይህ ሁሉ ጉዳይ አይመጣብንም ነበረ ማለት ነው። ተልባ ምላሱን ማለት ነው ያንጣጣ ጊዜ ንጹህ ሰው ይመስለና፣ ክላስ እንቀርባለን ብላስ ብልሳ አነቅረም ሰውን አንቅረም ማለት ነው። ወላ ጭራሽ ማናቀው ሰው ጭራሽ መንገድ እያሰበን ባንጠጋ ባንቀርብ ጥሩ ነው ማለት ነው። ምን ነው ለውጭ ነው ተክፍለ ሀገር ውጭ ልንወጣ ነው የመጣ ነው አይደለም? ውጭ ልንወጣ ወጣ ከመጣን ክላስ ውጭና ውጭ መሆን ብቻ ነው አላማችን ያለበት። ሌላ ወንድ ምናምን ምን አስፈለገ? ወይኔ እና ባትተዋወቅ ኑሮ ይሄ ሁላ ጉዳይ መጣባት ነበረ። እንግዲህ መስሏት ተዋውቃለች። አላህ አዝናናት። የወጣትንም አላህ ተካት ነው የምለው። ያው እንግዲህ ዙራ ዙራ ለቤተሰብ የሴት ልጅ ቤተሰብ አስቸጋሪ ነው። በምን ነገር አችልም ወንድ ልጅ ይሻላል በአንድ ቁርጥ። ሴት ልጅ ምንም ብትል ምንም ብትል ምንም ቤተሰቦች ይበሉኛል ብላ ብትርቅም ምንም ብትል ብትሄድም በቃ መጨረሻ ላይ ዙራ ዙራ ቤተሰብ ላይ ነው መውደቂያዋ ማለት ነው። ሌላ ምንም መውደቂያ አማራጭ አላት። ቤተሰብ ደግሞ ይሄን ከማድረጉ በፊት ቤተሰብ ይሄ ሁሉ አመት ብር ስትልክላቸው ቀርታ ለምን አለመጠየቃቸው ራሱ ግራ ገባኝ ማለት ነው። የት እያደረግሽ ነው ብሩን ምን እየሰራሽ በት ብለው መጠየቅ ነበረባቸው። ጠይቀው እሷም አልነገረቻቸው ተሆነ ግድታ መናገር እንድታናግራቸው ማድረግ ነበረባት አልናገረቻቸው በላይ ሰውየውን መታዋወቅ ነበረባቸው። ሰውየው የት ነው ያለው? ምንድነው ስራው? ምንድነው የሚያረግበት ብለው መታዋወቅ? ምክንያቱም እንደው ለእነሱ ነው እች ልጅ እንግዲህ ታማም ብትታመም ምንም ብትል ወዲያው ዝሮ ዝሮ ለቤተሰብ ነው፣ አይለቃቸውም። እነሱ ወዲያ አዲያቸው ነው አይለቃቸውም። ስለዚህ ደግሞ ሴት ልጅ እናት ዝም ብለው ወታለች ተኛ ወታለይ ወታለይ ብለው ዝም ማለት የለባቸውም ነበረ እንዴ። ምን እየሰራች ነው፣ ምን እያረገች ነው ብለው ማየት ነበረባቸው ማለት ነው። እና እንግዲህ እኔ በጣም ነው ያዘንኩት በቤተሰቦቿ ራሱ ማለት ነው። ቤተሰቦቿ ራሱ እንደዚህ ማረግ የለባቸውም ነበረ ማለት ነው መፈለግ ማፈላለቅ ነበረባቸው፣ ማለት ነው ይሄን ያህል አመት እንግዲህ ለእነሱ አንድ ብር ታክለክ መቀመጥ ማለት ነው ይከብዳል። ሐቂቃ በጣም ይከብዳል። እና እንጠንቀቅ። ቁርጥች በነሱ ላይ የሌሎች የደረሰ የሚያደርሰው በእኛ የምደርሰው ትምህርት ይሆናል። አንድ ሰው እንደዚህ ደረሰብን፣ የነሱ ትምህርት ደሞ የነሱ የነሱ የደረሰባቸውን ለኛ ትምህርት ሊሆን ነው ይገባል ማለት ነው። እና እንደምታዩት ሀገራችን ደግሞ በቃ አጭበርባሩ፣ ሌባው ሰው መስራት ስራ አቅቶታል። በቃ የማንንም እየበላሁና ማንንም እያስለቀስኩኝ ልኑር መኖራቸውን መርቀዋል ማለት ነው ሰርቶ ከመብላት ወይም ዘርፈ ወይም አጭበርብሮ ምናምን ነገር ተሽሏቸዋል መሰለኝ ማለት ነው። እኔ ከምናየው አንጻር በቃ ተሽሏቸዋል። እና ምን ይላችሁ ነው በጥቅሉ እንጠንቀቅ። በቃ እኛ እንደዚህ ልባችን ክስስ እያለ ብንታመም ሐኪም ቤት አለ እንደዚህ ሁነን እየሰራን እነሱ አገር ቤት ያሉት ቁጭ ያሉት አያውቁትም፣ ግን እኛ ያለንበትን እናውቃለን። እኛ ያለንበትን ስለምናውቀው ራሳችን መጠንቀቅ በቃ ራሳችንን ራሳችን መገደፍ አለብን ግዴታ ማለት ነው። ማንም አያዝንልንም። ዛሬ ጊዜ ምን ብትዩ፣ ምን ብትዩ፣ ምን ብትዩ፣ ዞሮ ዞሮ ታለን ነው የሚወደድ። እናት ብትዩ፣ አባት ብትዩ፣ ወንድም፣ ባል ምናምን ብትዩ፣ ታለሽ ይወዱሻል። ከለለሽ ግን የለሽ የማይወድሽ ለዛ ነው። እስቲ ዋ ይወጣቸው ነው ማለት ልቤና ማኛ ራሱ ይሄን ወሬ ይሰማ። ብስሚላ እና ምን መሰላችሁ ውዶች ማለት ነው ይሄን ነገር እቺ ልጅ መጥናናቱን ይስጣት ነው የምለው። እውነት በጣም ይከብዳል። ወይ ተግዜዋ አልሆነች፣ ወይ ተገንዘቡ አልሆነች፣ ወይ ተጉልበቱ አልሆነች። በቃ ያኔ እንደው ባክናለች ማለት ነው። እንደው ብክንን ያለች ብቻ። ግን አላህ ይድረስላት እና ውደሽዬ እኛ ራሳችን እንጠንቀቅ፣ ራሳችን እንጠበቅ ቢያንስ እኛ አሁን ጊዜያችንን አልተጠቀምንበትም፣ ጉልበታችንን አልቋል። ቢያንስ እዛ ሀገር ትንንከራተት ኑረን ገንዘብ እንኳን ሊኖረን ይገባል ማለት ነው። ሌላው ነገር ሁሉም አለፈ፣ እላስ ግን ገንዘባችን እንኳ ሊኖር ይገባል። ለማንም እንደ ጋጠወጣ ሁኖ ቤተሰቦቿ እንኳ ምሏት ማለት ነው። እንደዚህ እያደረገች ለወንድ ምናምን ምናምን ነው ምሏት፣ ግን እሷ ውቃ ያደረገችው ነገር ባይሆንም ግን አውቃችሁ የምታደርጉ ልጆች ፈልጋችሁ ግን ብላችሁ ፈልጋችሁ የምታደርጉ ልጆች እባካችሁ ተጠንቀቁ ነው የምለው። ተጠንቀቁ። ማንንም ማንንም ማምናችሁ ብራችሁን አትላኩ። በቃ አሁን እንግዲህ እነዚህ ዩቱበሮች ባይኖሩ ኑሮ ይች ልጅ በቃ አንዱ ቦታ አብዳ ትቀር ነበረ። ምክንያቱም ዘመድም ከተማ ገብቶ እሷን ውጪ ውረጅ የሚላት አይገኝም። ያው የባሰ ጉዳት ነው እንጂ የሚደርስባቸው። ግን እነዚህን እንደው ዩቱበሮች እኔ እንደው እንደው ፈጣሪ አላህ ለምስኪኖች ጥሮልናል ማለት ነው፣ ለእኛ ለድሃዎች ጥሎልናል። እነዚህን እንደው አላህን የጣለልንና አላህ እንደነሱ ያሉትን ወጣቶች ደግሞ ያብዛልን ማለት ነው። ብሔር አይመርጡ ዘራይ አይመርጡ ዲሃይ መርጡ በቃ ለተቸገረ ብቻ የሚቆሙ ልጆች እኔ እኔ እንጃ አንዳንድ ጊዜማ ኢትዮጵያ ልጆች አፍርታ እነሱ እንታይ ብቻ ነው ብለው ሀገራችን እንዴ ጥሩ ሰዋል እንዴ ለክ የምለው ወላ ያው አሁን አሁንማ ውስጥ ቢላ እነሱ እንታይ ብቻ ነው ሀገሬ እንደው እንትን ደስ የሚለኝ የሚለኝና ብቻ ከባድ ነው። ዋላ ይጠብቀኝ ራችኋለሁ እንግዲህ፣ በመጨረሻም ያው ጠንቋውን እንዴት ማለት ናገረን ብሎ ያው በእንትን እየገተተ አንገቱን እንግዲህ ተቤቱ እንደ ውሻ እየገተተ አውጥቶታል ማለት ነው። ኢንሻአላህ ሌላም ገንዘብ ካለው ሀብትም ካለው እንግዲህ ይታያል ማለት ነው። ደሞ የጣል ብሎ ከእንደዚህ ያለው እንደው መጠጥ ምናምን የሚያጨሰው ጋር እንደው አያጋጥማቸው። ቢያንስ እንደው ለስራ ብሎ እንኳ የሰውን ገንዘብ ቢያጠፋ ክላስ፣ የሰውዬ ለስራ ፈልጎ ነው ምክንያቱም ሰርቼ ከፍለዋለሁ የሚባል ሀሳብ ኑሮት ከሆነ ያን ያህል እንግዲህ ምንም ማድረግ አይቻልም ነበረ። ጥሩ ነው ብዬ ካይሆን ምንም ማድረግ አይቻልም። ነገር ግን የዚህኛው ደግሞ በጣም ክፍት ያለ ክፍት ያለ በቃ ይህን ሁሉ አመት ምጥጥ ያደርጋት፣ በቃ ለሆዱ ለሆዱ፣ እና ለሆዱ ብቻ። ወይኔ ወይኔ ወይኔ ወይኔ፣ አላህ የተወባት ወላሂ፣ በጣም እኔ ራሴ የሆኩ የሆኩ ነው ይመስለኝ እና ለዚህ ቻናል አዲስ የሆናቸው ሰብስክራይብ፣ ላይክ እያረጋቸው አበረታች ወዳቸው። ዛም ሁኑ ላኸይረን። ባይ ባይ ባይባይ። እንጠቀቅላለን